በሰባቱ ዓመት የመከራ ዘመን ማብቂያ አካባቢ የሚከሰት ክስተትን በሚመለከት ከአስርቱ ቆነጃጅቶች ቀጥሎ ማቴዎስ ምራፍ 24 ከቁጥር 36 ጀምሮ በብዙ ቅዱሳን ዘንድ መድረክ ላይ በሚቆሙ አስተማሪዎችን እንዲሁም ደግሞ መጽሐፍ እንኳን ጽፈዋል። በዚህ ዙሪያ አንዱ ይወሰዳል አንዱ ይቀራል የሚል ደግሞ የጻፉ ሰዎች አሉ፣ ስለመነጠቅ አድርገው ጽፈውታል። ነገር ግን ፈጽሞ መጽሐፍ ቅዱስ ስለዚህ አይደለም የሚያወራው። አንዱ ይወሰዳል አንዱ ይቀራል የሚል ታሪክ አለ። እሱ ታሪክ በእውነት ከቤተ ክርስቲያን ጋር ነው የሚገናኘው። ማቴዎስ ምዕራፍ 24 ከቁጥር 36 ጀምሮ እስከ 44 ድረስ ያለው ታሪክ ኢየሱስ ክርስቶስ ከኖኅ ዘመን ጋር አገናኝተው ያስተማረው ትምህርት ሁለት ሰዎች በእርሻ ሜዳ ይሆናሉ፣ አንዱ ይወሰዳል አንዱ ይቀራል፣ እንዲሁም ደግሞ ሁለት ሴቶች ደግሞ በወፍጮ ይሆናሉ፣ አንዷ ትወሰዳለች አንዷ ትቀራለች ሲል መወሰድና መቅረት እዛ ቦታ ላይ እውነት መነጠቅና አለመነጠቅ ነው እውነት ብዙ ሰዎች መድረክ ላይ ቆሞ ትልልቅ ሰዎች በቴሌቪዥን መስኮት የሚመጡ ጽሁፍ፣ መጽሐፍ ራሱ ያዘጋጁ ሰዎች እሱን ቦታ ሲስቱ ታይተናል። ጊዜ ሰጥቶ መጽሐፍ ቅዱስን ካለማጥናት የተነሳ እስኪ ቦታው ምን ይላል? ቦታው ምን ይላል? ማቴዎስ ምዕራፍ 24 ከቁጥር 37 ጀምሮ። ሉቃስም ይህን እውነት ዘግቦታል፣ ምዕራፍ 17 ከቁጥር 26 እስከ 36 ሉቃስ ላይ ተመሳሳይ ሐሳቦች ነው ያሉት። ምን ይላል ግን መጽሐፉን እናጥናው እስኪ ማቴዎስ ምራፍ 24 ከቁጥር 36 ነው እንግዲህ ሐሳቡ የሚጀምረው። ብዙ ጊዜ አንድን ነገር ለመረዳት አውድ የሚባል ነገር አለ አይደለ? አውዱን ጠብቆ በደንብ መረዳት አለበለዚያ፣ አንዱ ይወሰዳል አንዱ ይቀራል ስትል እውነትም መነጠቅ ሊመስል ይችላል። ግን አንዱ ይወሰዳል አንዱ ይቀራል የምትለውን ቁጥር ሳይሆን እስኪ ከላይ ከፍ ብለን አውዱን ይዘን እንደምናጠናው ጊዜ ሐሳቡ ስለመነጠቅ ሳይሆን የሚያወራው ስለሌላም ነገር ነው የሚያወራው። እስኪ ቁጥር 36 ምን ይላል? ስለዚያች ቀንና ኢየሱስ ክርስቶስ ነው የሚያወራው። ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም። ቁጥር 37 የኖኅ ዘመን እንደነበረ አሁን ኢየሱስ ታሪኩን ከማን ጋር አገናኘው? ከኖኅ ዘመን ጋር ነው ያገናኘው። የኖኅ ዘመን እንደነበረ የሰው ልጅ መምጣት እንዲሁ ይሆናል። መምጣቱን ጌታ ኢየሱስ ክርስቶስ ከኖኅ ዘመን ክስተት ጋር ነው ያገናኘው። በኖኅ ዘመን ላይ ከተከሰተው ከተፈጠረው ነገር ጋር ነው እያገናኘ እያስተማረ ያለው። የኖኅ ዘመን እንደነበረ የሰው ልጅ መምጣት እንዲሁ ይሆናልና። ቁጥር 38 በዚያች ወራት፣ በኖኅ ዘመን ማለት ነው። ከጥፋት ውሃ በፊት የጥፋት ውሃ ከመምጣቱና ከማጥፋቱ በፊት ኖኅ ወደ መርከብ እስከገባበት ቀን ድረስ ሲበሉና ሲጠጡ ሲያገቡና ሲጋቡ እንደነበሩ፣ እርግጥ ኖ የጽድቅ ሰባኪ ነው። እግዚአብሔር ተገልጦለትን መርከብ ስራ፣ እንደዚህ እንደዚህ አይነት ነገር ጥፋት ይመጣል ብሎታል። ኖ የጽድቅ ሰባኪ ነው፣ መርከቡን እያዘጋጀ ነው። ነገር ግን በኖ ዘመን የነበሩ ሰዎች ግን በኖህ እያሾፉ ሲበሉና ሲጠጡ ሲያገቡና ሲጋቡ ነው የነበረው። ፈጽሞ ለኖ ትኩረት አልሰጡትም። ኖ ለሚያወራወረ፣ ኖ ለሚናገረው ነገር፣ ኖ ለሚመሰክረው ምስክርነት ፈጽሞ ጆሮ አልሰጡትም። ኖን እንደ ፋራ ነው የሚቆጥሩት ዝም ብሎ ከመሬት ተነስቶ የማይሆን ነገር እያዩት ነው። ዝናብ የሚባል ነገር ጭራሽ የለም። አንተ የምትለው ነገር ጭራሽ ታላቅ የሆነ መርከብ ነው የምታዘጋጀው፣ ምን አይነት ቅዠት ነው? ሰላም ነው የምንመለከተው፣ ሁሉ ሰላም ነው። እንዲሁም በሰሞኑ ይሄኛው ክረምት ደርቋል፣ ምንም ነገር የለም። አየሩ ሁሉ ሰላም ነው። የአየር ሁኔታ ዘገባዎችን ስንከታተል ምንም ነገር የለም፣ ሰላም እንደሆነ ነው። የሚያገውን ከየት አምጥተ ነው አንተ የምትቃዣው? ጥፋቱ ይመጣል፣ የጥፋት ውኃ ይመጣል። ስለዚህ መርከብ እያዘጋጀው ነው። እንዴት ያል ይሳሳቁበታል። ሲበሉና ሲጠጡ ሲያገቡና ሲጋቡ ቁጥር 39 የጥፋት ውኃ መጥቶ ሁሉን እስከ ወሰደ። መወሰድ የምትል የምትልቃል። ጥፋቱ መጥቶ ሁሉን ምን እንዳለ እንደ ወሰደ እስከወሰደ ድረስ እንዳላወቁ የሰው ልጅ መምጣትም እንዲሁ ይሆናል። ቁጥር አርባ አሁን ከዚህ ጋር አገናኘ። በዚያ ጊዜ ሁለት ሰዎች በእርሻ ይሆናሉ፣ አንዱ ምን ይላል ይወሰዳል፣ አንዱም ይቀራል። አሁን ቆይ ቆይ ቆይ መወሰድ ማለት ምን ማለት ነው? ቁጥር 39 የጥፋት ውኃ መጥቶ ሁሉን እስከወሰደ። አሃ የሚወስደው ጥፋት ነው ማለት ነው። የሚወስደው የጥፋት ውሃ ነው። በዛ በኖ ዘመን ቁጥር አርባ ላይ በዚያን ጊዜ ሁለት ሰዎች በእርሻ ይሆናሉ አንዱ ይወሰዳል አንዱ ይቀራል። በሚመጣው ጥፋት ይወሰዳል ነው እያለ ያለው ስለ ስለመነጠቅ አይደለም። አንዱ ይወሰዳል አንዱ ይቀራል፣ ስለመነጠቅ አይደለም። ሲጀምር እያወራ ያለው ስለ ዳግም ምጽአቱ ነው። በዳግም ምጽአትና በመነጠቅ መካከል የሰባት ዓመት ዘመን ጋፕ አለ መነጠቅ ከተከሰተ ከሰባት ዓመት በኋላ ነው ዳግም ምጽዓት የሆነው። በዳግም ምጽዓቱ ደግሞ እኛ አብረን እሱ በነጭ ፈረስ ላይ ተቀምጦ ሲመጣ፣ እኛም በነጫጭ ፈረሶች ላይ ተቀምጠን አብረን ከእርሱ ጋር ምን የምንለው የምንከሰትነን አምላክ እግዚአብሔር ይመጣል፣ ከቅዱሳኑ ሁሉ ጋር ይመጣል። እግሮቹም በደብረ ዘይት ተራራ ላይ ይቆማሉ እንዳለ ሕዝቅኤል ምዕራፍ 14 ላይ በዚህ ቦታ ላይ ሁለት ሰዎች በእርሻ ይሆናሉ፤ አንዱ ይወሰዳል አንዱ ምን ይላል? ይቀራል። ስለዚህ በጣም በጣም በጣም እግዚአብሔር ምሕረት ያደረገለት ለተወሰደው ነው ወይስ ለቀረው ነው? ለቀረው ነው። ቢያንስ የቀረው ወደ ሺህ ዓመት መንግስት በረከት ውስጥ ይገባል። የተወሰደው በጥፋት ነው። የሚወሰደው በሚመጣው ጥፋት ነው የሚወሰደው። ከኖኅ ዘመን ጋር አገናኝቶ እንዳስተማረው እንዳትረሱ። ቀጥሎስ ሁለት ሴቶች በወፍጮ ይፈጫሉ፤ አንዲቱ ትወሰዳለች አንዲቱም ትቀራለች፣ ትቀራለች። ስለዚህ ከምትወሰደው ይልቅ የምትቀረውናት ናት ብጽዕት። ግን እችን ብቻ ቁጥር አርባ እና ቁጥር አርባ አንድን ብቻ ከፍም ሳተል ዝቅም ሳተል ዝም ብለህ ካነበብከው ታሪኩ ስለ መነጠቅ የሚያወራ ሊመስል ይችላል ግን በደንብ አድርገህ አውዱን ጠብቀህ በምታጠናው ጊዜ ፈጽሞ ስለመነጠቅ ሳይሆን አንደኛ ሰሌዳ ግን መጽሐፍ ነው የሚያወራው። ሁለተኛ ደግሞ ይወሰዳል የሚለው ከኖኅ ዘመን ጋር አገናኝቶ ስላስጠናል፣ ያን ጊዜ በጥፋት ይወሰዳል፣ በሚመጣው ጥፋት ይወሰዳል እያለ ነው። የሚቀረው ደግሞ እሱ ብፁ ነው፣ ወደ ሺ ዓመት መንግስት በረከት ውስጥ ምን ይላል? ይገባል ነው። ስለዚህ ጌታችሁ በምን ሰዓት እንዲመጣ ታውቁምና እንግዲህ ምን በሉ? ንቁ። ለማን ነው የሚለው? ማቴዎስ 24 እና 5 ላይ ሲጀመር ቤተ ክርስቲያን አለች እንዴ? ፈጽሞ የለችም እኮ ቤተክርስቲያን የለችም ኢየሱስ እኮ ቆሞ በአካል እያስተማረ ነው እኮ ቆሞ በአካል በሚያስተምርበት ጊዜ ገና ራሱ ኢየሱስ እያስተማረ አዲስ ኪዳን ገብቷል እንዴ ገና ያልገባም እኮ አዲስ ኪዳን የገባው ኢየሱስ ሲወለድ ነው ኢየሱስ ሲሞት ነው ገበኔ ምንድን ነው ኪዳን የሚመሰረተው በምንድን ነው በደም ነው በደም ነው ስለዚህ የዚህ ኪዳን መካከለኛ በደሙ መርቆ የከፈተው እርሱ ኢየሱስ ክርስቶስ ነው። ሲወለድ የኪዳኑ መካከለኛ ተወለደ። ነገር ግን እስካሁን ድረስ ኪዳኑ ምን አላለም፣ አልጀመረም። ኢየሱስ መስዋዕት ሲሆን እርሱ በደሙ የተመሰረተ የአዲሱ ኪዳን ምን ሆነ ማለት ነው መካከለኛውን። ደም ሳይፈስ ስርየት የለም። ደም ሳይፈስ ኪዳን አይመሠረትም። ብዙ ኪዳን እንኳን በእንስሶች ደም ላይ ነው ተመሰረተው። አዲሱ ኪዳን ደግሞ ክቡር በሆነ በኢየሱስ ክርስቶስ ደም የተመሠረተው ተመሰረተው። ስለዚህ ኢየሱስ ቆሞ በሚያስተምርበት ጊዜ ገና ኪዳኑ ምን አላለም አልገባም። ወረድ ስንም ወደ ላይ ከፍ ስንል ሽሽታችሁ በሰንበት እንዳይሆን ጸልይ ይላል ኢየሱስ። ሽሽታችሁ በሰንበት እንዳይሆን እሺ፣ አሁን ይህንን ላበሻ መስበክት ይችላል። ለሐዛብ በሰንበት እንዳይሆን ሽሽታችሁ ጸልይ ጸልዩ በክረምት እንዳይሆን ጸልዩ። ለምን ዮርዳኖስ ይሞላላ። በክረምት እንዳይሆንም ጸልዩ እና አሁን ይሄንን ጅማ ላይ መስበክ ትችላለህ። ሽሽታችሁ በክረምት እንዳይሆን ትላለህ። ከየት እንትሸሽው? ሽሽታችሁ በሰንበት እንዳይሆን ሰንበት እናቃለን። እንደኛ እኛኛ በብሉይ ኪዳን የተሰጠው ለእስራኤላውያን የተሰጠችው ቅዳሜ እንኳን እኛን ትመለከታለች እንዴ? አትመለከተንም። በአዲስ ኪዳን ደግሞ የቀን ሰንበት የለም። የማንነት ሰንበት ነው ያለው እርሱ ጌታችን ኢየሱስ ክርስቶስ። በብሉይ ኪዳን የነበረችው ቅዳሜ በአዲስ ኪዳን ሊመጣ ላለው ለእውነተኛው ሰንበት፣ ለአካላዊው ሰንበት፣ ለኢየሱስ ክርስቶስ ምሳሌና እና ጥላት ናት። እሱን መጣና የሰው ልጅ የሰንበት ጌታ ነዋል። የሰንበት ጌታ ነዋል። እናንተ ሸክም የከበዳችሁ ሁሉ ወደ እኔ ኑ፣ እኔም ምንላችኋለሁ አሳርፋችኋለሁ ሰንበት ረፍታችን ኢየሱስ ነው። እብራውያን ምራፍ አራት ቁጥር ላይ ወደ እግዚአብሔር ረፍት የገባ እግዚአብሔር ከሥራው ሁሉ እንዳረፈ እርሱም ደግሞ ምን ብሏል? አርፏል። የሚገርም እኮ እግዚአብሔር ከምኑ አርፏል? ከሥራው። እግዚአብሔር ከምኑ ነው ያረፈው? ከሥራው። እግዚአብሔር ክፉ ሥራ አለው እንዴ? እግዚአብሔር ክፉ ሥራ አለው ኦኬ? ከሰራው ሥራ ሁሉ፣ ከሰራው የመልካምነት ሥራ የፍጥረት ሥራ ሁሉ ያረፈው በሰንበቱ ነው። በእረፍቱ ነው። እርሱም ደግሞ ልጁ ኢየሱስ ነው። ስለዚህ እግዚአብሔር ከስራው እንዳረፈ፣ ወደ እግዚአብሔር ሰንበት የገባ እርሱም ደግሞ ከሥራው ምን ይላል ያርፋል። ቅዱሳን ከክፉ ስራችን ብቻ አይደለም የምናርፈው፣ እኛ ያለ ክርስቶስ ከሆነ መልካም ስራችን ሁሉ ማረፍ አለብን። ያለ መንፈስ ቅዱስ ከሆነ በጥረታችን ታግለን ከምናመጣው መልካም በሚባል ስራችን ማረፍ አለብን ለምን ኢሳይያስ ተናግሯል አይደለም ኃጢአታችን ጽድቃችን ራሱ የምን ጨርቅ ነው የመርገም ጨርቅ ነው ስለዚህ መልክ ያለ ክርስቶስ ያለ መንፈስ ቅዱስ በራስ ጥረት የምታመጣው ጥሩ አይደለም ረፍ ረፍ ስትባል ከክፉ ስራ ከኃጢአት ብቻ አይደለም ክርስቲያን የሚያርፈው ኦኬ በራስ ጥረት ከሚታገለው መልካም መስሎ ከሚታየው ነገር ምን ማለት አለበት? ማረፍ ክርስትና የምን ህይወት ነው? የእረፍት ህይወት ነው። በእግዚአብሔር ቀኝ በክርስቶስ ተቀምጠናል። መቀመጥ ማለት እኮ ማረፍ ማለት ነው። በቃ እሱ ሰርቶ አሳረፈ። አንተ ሰርተ ከዚህ በኋላ አታርፍም። በክርስቶስ ስራ ምን ብልሃል? አርፈሃል። ኦኬ የእረፍት አደረገው ዘላለምን ብላ ዘምራለች አይደለ የደስታ የእፎይታ አመይን አባባ በኢየሱስ እናመሰግናለን። ስለዚህ ጌታችሁ በምን ሰዓት እንዲመጣ ታውቁና፣ እንግዲህ ንቁ ይላል። ታዲያ ይሄ ነገር እንዴትኛ አይመለከተንም በምንልበት ጊዜ ይሄ ነገር ማይመለከተን ተሰሎንቄ ላይ ሂድ። ተሰሎንቄ ምዕራፍ አምስት ከቁጥር አንድ ጀምሮ በደንብ ልብ ብላችሁ። ወንድሞች ሆይ አንደኛ ተሰሎንቄ ምዕራፍ አምስት ቁጥር አንድ ጀምሮ እስከ ዘጠኝ ድረስ በመከራ ዘመን ማብቂያ ላይ በሰባቱ ዓመት የመከራ ዘመን ላይ ማብቂያው ላይ የሚከሰት ክስተት አለ። የጌታ ምጽዓት የጌታ ቀን ይለዋል። እሱ ቀን በጣም አስደንጋጭ ቀን ነው። እርሱ በሚመጣበት ጊዜ የወጉት ሁሉ ያዩታል። የምድር ወገኖች ሁሉ ስለ እርሱ ምን ይላሉ ተብሏል? ስለ እርሱ ምን ይላሉ? ዋይ ዋይ ይላሉ። የምድር ወገኖች ሁሉ ጌታ ሲመጣ የወጉት ሁሉ ያዩታል። የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ ይላል ከዛ ዮሐንስ ራእይ ምዕራፍ አንድ ቁጥር 7 ላይ የምድሩ ወገኖች ሁሉ ስለ እርሱ ዋይዋይ ይላሉ ይልና፣ አዎን አሜን ይላል። ምንድነው? ዮሐንስ እንዴት ዋይ ዋይ ታባለበት? እንዴት አዎን አሜን ትላለህ? እንዲሁም ዋይ እንበል ነው እንጂ የሚባለው። ኖ ኖ ኖ። ከላይ ያለው ንባብ ምን ምን ነው? የወጉት ሁሉ ምን ይልታል? ያዩታል? ቀጥሎስ የምድር ወገኖች ሁሉ ስለ እርሱ ምን ይላሉ? ዋይዋይ ይላሉ። የምድር ወገኖች። ስለዚህ አንተ የምድር ወገን አይደለህማ። ወገንህ ላይ ከሰማይ የመጣው ሰማያውያን አድርጎናል። እኛስ ሀገራችን በሰማይ ነው። በሰብአይ ነው። በምድር ያለ ያላመነ ሁሉ ዋይዋይ ይበል፣ እውነት ነው። እኔ ግን ዋይዋይ አይልም። ለምን ዋይ ታይ ለቅሶይን የዛሬ 2000 ዓመት መስቀል ላይ ወስዶልኛል። ከጌቴ ሴማን አትክልቱ ስፍራ ጀምሮ ተፈጸመ ብሎ ራሱን አሳልፎ እስኪሰጥ ድረስ በመከራ ውስጥ፣ በውርደት ውስጥ፣ በለቅሶ ውስጥ ያለፈው ለስድስት ሰዓታት እንጨት ላይ የተሰቀለው በመጨረሻም፣ ኤሎሂ ኤሎሂ፣ ላማ ሰበቅታኒ፣ አምላኬ አምላኬ፣ ስለምን ተውከኝ ብሎ ነው የጮኸው። በዛ መከራ ውስጥ ያለፈው በዛ ምጥ ውስጥ ያለፈው በዛ ዋይታ ውስጥ ያለፈው እኔ ዋይ ዋይ እንዳልል ነው አንተ ዋይ ዋይ እንዳትል ነው። እስኪ አማይን እናመሰግንሃለን። አንደኛ ተሰሎንቄ ምዕራፍ አምስት ከቁጥር አንድ ጀምሮ ወንድሞች ሆይ ስለ ዘመናትና ስለ ወራት ምንም እንዲጻፍላችሁ አያስፈልጋችሁም። የጌታ ቀን ይሄ ቀን ጥሩ ቀን አይደለም። ይሄ ቀን ወንድ ልጅ እንደ ሴት የሚያምጥበት ቀን ነው ይላል። ይሄ ቀን በጣም አደገኛ ቀን ነው። በብሉይ ኪዳን በትንቢት መጽሐፍቶች አስፈሪው የእግዚአብሔር ቀን የሚባል ነው። ስለዚህ የጌታ ቀን ዋይ ዋይ የሚባልበት ቀን ስለሆን የጌታ ቀን ሌባ በሌሊት እንደሚመጣ እንዲሁ ይመጣ ዘንድ ራሳችሁ አጥብቃችሁ አውቃችኋልና። ቁጥር ሦስት ተመልከቱት በደንብ ቃሉን ተመልከቱት ሰላምና ደህንነት ነው ሲሉ ነው ስትሉ አለት ሲሉ ስለዚህ ስትሉ አልተባል ልማ ይሄ ስለ ሌሎች ክፍል ነው እያወራል ሰላምና ደህንነት ነው ሲሉ ቀጥሎስ ያን ጊዜ ምጥ እርጉዝን እንደሚይዛት ጥፋት በድንገት ይመጣባቸዋል ይመጣባቸዋል አይደለም ኦኬ ይመጣባቸዋል ሊዲት በደንብ አድርገን ነው ቃላት ትርጉም አላቸው። መጽሐፍ ቅዱስ ውስጥ ይመጣባችኋል ነው? ይመጣባቸዋል፣ ይመጣባቸዋል። ሰላምና ደህንነት ነው ሲሉ ኖት ስትሉ ኦኬ፣ ያን ጊዜ ምጥ እርጉዝን እንደሚዛት ጥፋት በድንገት ይመጣባቸዋል እንጂ ይመጣባችኋል አይልም። ቀጥሎስ? ከቶም አታመልጡም ነው አያመልጡም ስለዚህ ወንድሜ የኔ ነው ብለህ ለምንድነው የምታለቅሰው? አረና አይመለከተኝም። እኔ በክርስቶስ ኢየሱስ የቤዛነት ሥራ ያመንኩ በመንፈስ ቅዱስ ጥምቀት የአካሉ ክፍል የሆንኩ ነኝ። ስለዚህ ይሄ ነገር ሲከሰት እኔ ሰማይ ነኝ። ይሄ ነገር ሲከሰት ምናልባት ከንጉሱ ከኢየሱስ ጋር አብሬ በነጭ ፈረስ ላይ ተቀምጨ ከሚመጡት መካከል አንዱ ነኝ። ለእኔ እኔ ከእርሱ ጋር እመጣለሁ እንጂ በኔ ላይ አይመጣብኝም እሱ አይመጣብኝም ስለዚህ እቺ ቁጥር ሦስት በጣም ወሳኝ ናት ሰላም ሰላምና ደህንነት ነው ሲሉ ቅድም ወሰደው ምናለው ምናለው የሚባለው ይህ አስደንጋጩ ቀን በእኛ ላይ አይመጣም። ሰላምና ደህንነት ነው ሲሉ አምቤሊቨርስ ያላመኑት ያን ጊዜ ምጥ እርጉዝን እንደሚይዛት ጥፋት በድንገት ምን ይልባቸዋል ይመጣባቸዋል ከቶም ምን አይሉም አያመልጡም እኔ እዚህ ውስጥ የለውበትም? ቀጥሎ ቁጥር አራት ላይ እናንተ ግን ሲል አያቸው እየተነገረ የነበረው ስለ ሌሎቹ ነው ማለት ነው። እየተነገረ የነበረው ስለ ሌላ ሰው ነው፣ ስለ ሶስተኛ ወገን ነው። ወደኛ ዘር ሲል ግን እናንተ ግን ወንድሞች ሆይ ሃሌሉያ! ይሄ ቃል ራሱ ያጽናናና እናንተ ግን ወንድሞች ሆይ ዋው! ቀኑ ያስፈሪው ቀን። ሰላምና ደህንነት ነው ሲሉ አንጊዜ ምጥ እርጉዝን እንደሚይዛ ጥፋት በድንገት ይመጣባቸዋል፣ ከቶም አያመልጡም። አያመልጡም የተባለው ይህ አስደንጋጩ ቀን። ቀኑ እንደሌባ ይደርስባችሁ ዘንድ በጨለማ አይደላችሁም። እኛ ኢየሱስ መጣና ምን አለ? በእኔ የሚያምን እኔ የህይወት ብርሃን ነኝ፣ ከኔ የተነሳ የህይወት ብርሃን ይሆንለታል። ኤፌሶን ምዕራፍ 5 ከቁጥር 8 ጀምሮ ቀድሞ ጨለማ ነበራችሁ፣ አሁን ግን በጌታ ምንድናችሁ? ብርሃን ናችሁ፣ ብርሃን ናችሁ ከጨለማ አለ ጴጥሮስ ወደሚደነቀው ብርሃን የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ትውልድ ዘ ቹዝን ጀነሬሽን ና አንተ። ስለዚህ በጨለማ አይደላችሁም። በጨለማ ያሉት እነማን ናቸው? ጨለማ የሚባለው ሲጀምር አሁን ከ12 ሰዓት በኋላ የሚመጣው ሌሊቱ ነው እንዴ? አይደለም። በመጽሐፍ ቅዱስ ውስጥ ያለ ጨለማ ያለማመን ጨለማ፣ በሰይጣን እስራት ውስጥ ያለ ጨለማ፣ በኃጢአትና በበደል ሞት የማሆን ጨለማ፣ ከእግዚአብሔር ህይወት የመለየት ጨለማ። እኛ በዳግም ልደት የእግዚአብሔር ልጆች ሆነናል። ስለዚህ እናንተ ግን ወንድሞች ሆይ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁም። እስኪ አይደርስብኝም በሉ። አሌሉያ። ቁጥር አምስት ሁላችሁ የብርሃን ልጆች ሃሌሉያ ሁላችሁ የብርሃን ልጆች የቀንም ልጆች ናችሁና። ማይጋድ እኛ ከሌሊት ወይም ከጨለማ አይደለንም። እስኪ ከሌሊት አይደለሁም በሉ። ከጨለማ አይደለሁም የብርሃን ልጅ ነው ይበሉ እስኪ ሃሌሉያ። እናንተ ግን ወንድሞች ሆይ ቀኑን እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁ። ሁላችሁ የብርሃን ልጆች የቀንም ልጆች ናችሁና። እኛ ከሌሊት ወይም ከጨለማ አይደለንም። ራሱን ለየት እያደረገ እኛ ሲሉ ከደሰርም ሐዋርያው እኛ እንደነሱ አይደለንም እያለ እኮ እና እኛ እንደነሱ በጨለማ አይደለንም። እኛ የብርሃን ልጆች የቀንም ልጆች ነን። እኛ ከሌሊት ወይም ከጨለማ አይደለንም። ቁጥር ስድስት ምክር፣ እንደዚህ ከሆነ እኛ ብርሃን እነሱ ጨለማ ከሆኑ፣ እንግዲያስ እንንቃ በመጠንም እንኑር እንጂ እንደ ሌሎች ማንበል አናንቀላፋ አናንቀላፋ የሚያንቀላፉ በሌሊት ያንቀላፋሉና የሚሰክሩን በሌሊት ይሰክራሉና፣ ይሄ ፈጽሞ ከኛ ጋር አብሮ የሚሄድ ጉዳይ አይደለም። ክርስቲያን ሲጀመር እንደዚህ አይነት ኤቲካል ችግር ውስጥ መግባት የለበትም። ለምን ሲባል ያዳነን ጸጋ ኃጢአተኝነትንና ዓለማዊ ምኞትን ያስካደ በጽድቅና በቅድስና እግዚአብሔርን በመምሰል እንድንኖር ያስተምረናል እንጂ ጸጋ ለኃጢአት ላይሰንስ አይሰጥም። ጸጋ ኃጢአትን ያስክዳል እንጂ ጸጋ ወደ ኃጢአት አይመራም። ሲቀጥል አንደኛ ዮሐንስ ምራፍ 3 ከቁጥር ዘጠኝ ጀምሮ በሕያው ቃል ከእግዚአብሔር የተወለደ የእግዚአብሔር የቅድስና ዘር የቅድስና ሲድ፣ ግሪኩ የቅድስና ስፐርማ በርሱ ውስጥ ይኖራልና ኃጢአትን እንደ ልማድ እንደ ሆቢ አድርጎ አይኖርም። ክርስቲያን አትስቱም አትደክሙም አላለም። ነገር ግን ኃጢአትና የኃጢአትን ህይወት እንደ ልማድ አድርጋችሁ መኖር አትችሉም። ለምን? ብርቱ ስለሆንክ ባንድ ግሩቆ መስለ እንጸልይ አይደለም። ከገባብን የቅድስና ዘር ላይ ተነሳ ከጸጋው አቅም የተነሳ። ስለዚህ የሚያንቀላፉ በሌሊት ያንቀላፋሉ፣ የሚሰክሩን በሌሊት ይሰክራሉ። እኛ ግን አሁን ለየን ከቀን ስለሆንን የእምነትንና የፍቅርን ጥሩር የመዳንንም ተስፋ እንደ ራስ ቁር እየለበስን በመጠን እንኖር፣ በመጠን እንኖር። ቁጥር ዘጠኝን ተመልከቱ። ለምን እግዚአብሔር ለቁጣ አልመረጠንምና እዚህ ጋር ያለው ቁጣ የዘላለም ቁጣ ሳይሆን እዚህ ጋር ያለው ቁጣ በሰባቱ ዓመት ማብቂያ በጌታ በኢየሱስ ክርስቶስ ዳግም ምጽአት ላይ የሚመጣ ጥፋት አለ። የሚመጣ ጥፋት አለ። ስለዚህ እግዚአብሔር ለዚያ ጥፋት ምን አላለንም? አልመረጠንም፣ እና በጌታችን በኢየሱስ ክርስቶስ መዳን ለማግኘት ነው እንጂ አይደለም ከዘላለም ሞት ነውና በሰባቱ ዓመት ከሚመጣ ጥፋት እንኳን እኛ በክርስቶስ ኢየሱስ ያመለጥነን የክርስቶስ ኢየሱስ ሥራ ከብዙ ነገር ያስመለጥን። ለዚያም ነው ለፊላደልፊያ ቤተ ክርስቲያን ምን አለ? በምድር ላይ ከሚመጣው ጥፋት አድነህ አለው ብሎ የተስፋ ቃል ሰጥቷል። በምድር ላይ ሰዎችን ሁሉ ሊፈትን ከሚመጣው ጥፋት አድና አለ ብሎ እንደተጻፈ። የመከራው ዘመንም በጌታ በኢየሱስ ክርስቶስ ዳግም ምጽአት ወቅትም የሚከሰተው ጥፋት ፈጽሞ እኛን ምን አይለንም፣ አያገኘንም። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። በሰላም ሂዱ።